ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊት ህንፃ ፊት ለፊት በሚገኘው ሳይታችን በሀያ ሺ ካሬ ላይ ያረፈ በከፍተኛ ጥራትና በልዩ ዲዛይን ዘጠና በመቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችን ይዘን የቀረብን ሲሆን እርስዎ በመረጡት ጊዜ በስድስት ወር በሁለት አሊያም በሶስት አመት ልናስረክቦት ተዘጋጅተናል። እንደየ አቅሙ የሚገዛቸው ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ አፓርትመንቶች ከተጨማሪ የሰራተኛ የላውንድሪ ክፍል ብለውም የመኪና ማቆሚያና ሁለት ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጨው ነው ተዘጋጅተዋል። ከዚህ ባሻገር የከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ልፍቶችና ሱፐር ማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንሎ በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0960777779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋዝ ፒያለሲ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? የምዕራፍ አንድ የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቀድሚያም አርእስቶችን እናአስታውሳችሁ የኢትዮጵያ ንግድ ባንክ የብድር ወለድ ጭማሪ ማድረጉ ተገለጸም። ባንኩ የብድር ወለድ ጭማሪውን ያደረገባቸውን አገልግሎቶችና ከመቼ ጀምሮ ደግሞ የወለድ ጭማሪው ተግባራዊ ይደረጋል የሚሉትን አካተን በዝርዝር መረጃችን ይዘንላችኋል። የአዲስ አበባ የአውቶብስ አገልግሎት ድርጅት ትርፍ ተሳፋሪዎች ከሌሉ አገልግሎት መስጠት ይከብደኛል ማለቱ ተሰምቷል። ተገልጋዮችን ከአቅም በላይ እንዲጨናነቁ ማድረግ ለምን አስፈለገ ሶችን ቁጥር ማሟላትስ ያልተቻለው በምን ምክንያት ነው? ለሚለው የአዲስ አበባ አውቶቡስ አገልግሎት ድርጅት ምላሽ ሰጥቷል። በምላሹ ምን አለ የምናስቃኛችሁ ይሆናል። ደሞዝ ባለመከፈሉ ምክንያት ሰራተኛው ለከፍተኛ ችግር እየተጋለጠ ነው ሲሉ የፐርፐስ ብላክ ባለ አክሲዮኖች ተናገሩ። ከፐርፐስ ብላክ ኢትዮጵያ ጋር የተገናኘ መረጃም አለን። በዝርዝር መረጃችን የምትሰሙት ይሆናል። ወደ መጨረሻው አንኳር የቢዝነስ መረጃችን ስንሸጋገር ፕሬዚዳንት ትራምፕ በቻይና ምርቶች ላይ ባለፈው ወር የጣሉት የ10 በመቶ የታሪፍ ጭማሪ ወደ 20 በመቶ ከፍ እንዲል ተናገሩ። የሚሉትና ሌሎች በዝርዝር የምንመለከታቸው የምዕራፍ አንድ የቢዝነስ መረጃዎቻችን ይነዘንላችኋል። እስከ መጨረሻው ትከታተሉን ዘንድ በአክብሮት እያጋበዝን አብራችሁን ስትቆዩ ታዲያ የገቢያ ሚዲያን ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ላይ ደግሞ መልእክታችሁን እንድታደርሱን በአክብሮት እንጠይቃለን። በመቀጠልም በዝርዝር ወደምንመለከታቸው መረጃ እናልፋለን። የብርሃንና ሰላም ማተሚያ ድርጅት ከግማሽ ቢሊዮን ብር በላይ ገቢ ማግኘቱን አስታወቀም። መንግሥታዊ የማተሚያ ድርጅት የሆነው ብርሃንና ሰላም የአቅርቦት ሰንሰለት ችግሮች ቢገጥሙትም ከግማሽ ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። የብርሃንና ሰላም ማተሚያ ድርጅት የ2017 በጀት ዓመት በ6 ወራት ውስጥ 23.9 ሚሊዮን ካሬ ሜትር ጋዜጦች፣ 27.3 ሚሊዮን ካሬ ሜትር የደህንነት ማተሚያ ውጤቶች እንዲሁም 23.8 ሚሊዮን ካሬ ሜትር የንግድና ሌሎች ማተሚያ ውጤቶችን ማሳተሙን ካፒታል አስነብቧል። ድርጅቱ የአቅርቦት ሰንሰለት ተግዳሮቶች ቢኖሩም ከ578 ሚሊዮን ብር በላይ ገቢ ማግኘቱንና በቀጣዮቹ ሁለት ሩብ ዓመታትና ከዚህ በላይ ምርቱን ለማሳደግ በርካታ አዳዲስ የሥራ ትዕዛዞችና የንግድ ሽርክናዎችን አግኝቻለሁ ብሏል። የአዲስ አበባ የአውቶቡስ አገልግሎት ድርጅት ከወንበሮች በተጨማሪ ቆመው የሚሄዱ ተሳፋሪዎች ከሌሉ መደበኛ አገልግሎት ለመስጠት እንደሚቸገር የአዲስ አበባ የአውቶቡስ አገልግሎት ድርጅት አስታውቋል። በከተማዋ አገልግሎት የሚሰጡ አውቶቡሶች አብዛኛውን ጊዜ ሰዎችን በብዛት አሳፍሮ የሚንቀሳቀሱ መሆናቸው ይታወቃል። የድርጅቱ የቴክኒክ አገልግሎትና ስልጠና ዘርፍ ኃላፊ አቶ ታምሩ ፉፋ ይህ የተደረገው የአውቶቡሶችን መለዋወጫና የነዳጅ ወጪን ጨምሮ ሁሉንም አስፈላጊ ወጪዎች በራሱ እንዲሸፍን የተሰጠውን መመሪያ ለመተግበር በወንበር ልክ ብቻ አሳፍሮ መንቀሳቀስ የሚያዋጣ ሆኖ ባለመገኘቱ ነው ብለዋል። በተለይ ደግሞ የከተማዋን ረጅም ርቀት የሚጓዙ አውቶቡሶች ብዙ ተገልጋዮችን አሳፍረው የመጓዝ ግዴታ እንዳለባቸው የገለጹት አቶ ታምሩ አውቶቡሶቹ በሚያሳፍሩት አካባቢ ረጃጅም ሰልፎች ቢኖሩም ቆመው የሚሄዱ ሰዎች ቁጥር ግን አነስተኛ ነው ሲሉም መናገራቸውን አህዱ ዘግቧል። ደንበኞች ቀጣይ ተረኛ አውቶቡስ ይመጣል ብለው እንዲያምኑ የተገነባው ሀሳብ ጥሩ ቢሆንም ድርጅቱን ኪሳራ ላይ የሚጥልና አውቶቡሶቹ ሲመላለሱ መያዝ ያለባቸውን ሰው ልክ ይዘው እንዳይመላለሱ አድርጓል ሲሉም አክለዋል። በብልሽት ምክንያት የቆሙ አውቶቡሶችን መለዋወጫ አሟልቶ ወደ አገልግሎት እንዲመለሱ ለማድረግና ሌሎችም ወጪዎችን ለመሸፈን ቆመው የሚሄዱ ደንበኞችን መጫን ግዴታ ነው ሲሉም ገልጸዋል። በተጨማሪ በመታወቂያ የሚገለገሉ ደንበ ጥበበኞችን አስመልክቶ አዲስ እየተሻሻለ ያለ አሰራር መኖሩን የተገለጸ ሲሆን ይህ አሰራር መደበኛ ተጠቃሚዎች ላይ የተፈጠረውን ቅሬታ የሚፈታ መሆኑም ተመላክቷል። እየተሻሻለ ያለው አሰራር ተግባራዊ ሲደረግ ሐሰተኛ መታወቂያዎችን የሚጠቀሙ አካላትን ለመለየት ያስችላልም ተብሏል። የኢትዮጵያ ንግድ ባንክ የብድር ወለድ ጭማሬ ማድረጉ ተገልጿል። የኢትዮጵያ ንግድ ባንክ በተለያዩ ዘርፎች ከዚህ በፊት በሰጠውና ወደፊትም በሚሰጠው የወለድ ጭማሬ ማድረጉን ጭማሬውን ተግባራዊ ለማድረግ ባዘዋወረው ሰነድ ገልጿል። የብድር ወለድ ጭማሬውም የጋራ መኖሪያ ቤት ወይም የኮንዶሚኒየም፣ የሸቀጥ ንግድና ችርቻሮ እንዲሁም የግብርና ስራን ይመለከታል ተብሏል አዲሱ የኢትዮጵያ ንግድ ባንክ የወለድ ጭማሬ ተመንም ከፊታችን አርብ ማለት ከየካቲት 28 ቀን 2017 ዓ.ም ጀምሮ ተግባራዊ እንደሚደረግ ተገልጿል። የቁጠባ ማሰባሰቢያ ወጪ ከፍተኛ መሆኑ ከሌሎች ባንኮች አንጻር የኢትዮጵያ ንግድ ባንክ የሚያስከፍለው የወለድ መጠን ዝቅተኛ መሆኑና የባንኩን ዘላቂ ትርፍ ማሳደግ ለወለዱ ተመን ማሻሻያ እንደ ምክንያትነት መቀመጡን ዋዜማ አስነብቧል። በዚህም እስከ ስድስት በመቶ ነጥብ ድረስ የወለድ ተመን ጭማሪው ተግባራዊ እንደሚሆን የኢትዮጵያ ንግድ ባንክ አስታውቋል። ባንኩ የወለድ ተመን ጭማሪ ለማድረግ የተቀመጠው ሰነድ እንደሚያስረዳው የውጭ ንግድ ዘርፍ ላልሆኑ ለጅምላ ሸቀጥ ንግድ ተበዳሪዎች ሲያስከፍል የነበረውን የ15.5በመቶ ወለድን ወደ 16.5በመቶ ከፍ አድርጓል ተብሏል እንዲሁም በሸቀጦች የወጪ ንግድ ላይ ለተሰማሩ ተበዳሪዎች ሲያስከፍል የነበረውን 8.5በመቶን ወለድ ወደ 12በመቶ አሳድጎ በዚሁ በወጪ ንግድ ለተሰማሩ ተበዳሪዎች የሚሰጠው ቅድመ ጭነት ብድር ላይ ደግሞ 8.5በመቶ ወለድ የነበረውን ወደ 12በመቶ እንዲያድግ ያደረገ ሲሆን የውጭ ምንዛሬ ለ ባንኩ ለሚያመጡ ግለሰቦች፣ ደንበኞች፣ የባንኩ ሰራተኞችና ተቋማት እንዲሁም የተቋማት ተቀጣሪዎች ጠየቅ የነበረውን የ7 በመቶ ወለድን ከ4 እስከ 6 በመቶ ነጥብ በመጨመር የወለድ መጠኑን ወደ 11ና 13 በመቶ ከፍ እንዲል ማድረጉን የባንኩ ሰነድ ያመላክታል። ነገር ግን ለግብርና ዘርፍ ተበዳሪዎች የወለድ ቅናሽን ያደረገ ሲሆን በዚህም የአፈር ማዳበሪያን ጨምሮ ለብድር ከሚሰጥና ከሚሰጥ ብድር በላይ የ14 በመቶ ብድሩ ባለበት እንዲቀጥል የተደረገ ሲሆን የመካ መካከለኛ ጊዜ ብድር እንዲሁ 155 በመቶ የነበረው ወደ 145 በመቶ እንዲሁም የ145 በመቶ ለረጅም ጊዜ የነበረው የግብርና ብድር ላይ ደግሞ ከ165 ወደ 155 በመቶ ዝቅ እንዲል አድርጓል። በመንግስት ለተሰሩት የጋራ መኖሪያ ቤቶች ሲከፈል የነበረው የ12 በመቶ ወለድም ባለበት እንዲቀጠል የባንኩ ሰነድ አስረድቷል። ባንኩ ለግብርና ዘርፍ ዘርፍ ተበዳሪዎች የወለድ ቅናሽን ያደረገ ቢሆንም በሸቀጦች ንግድና ሌሎች ዘርፎች ላይ የጨመረው ወለድ ራሱን የቻለ የዋጋ ንረት የመጨመር አቅም እንደሚኖረው ደግሞ የምጣኔ ሀብት ባለሙያዎች ይናገራሉ። በተለይ የኢትዮጵያ ንግድ ባንክ የሚሰጠው የብድር መጠን ከሌሎች ባንኮች ከፍተኛ ከመሆኑ አንጻር የወለድ ጭማሪው ተጽዕኖ በበርካታ ምርቶች ላይ መጨመሩ አይቀርም የሚሉም አልጠፉም። ባንኩ እስካሁን የሰጠው ብድር 1.35 ትሪ ሚሊዮን ብር የደረሰ ሲሆን በዚህ በጀት ዓመት ስድስት ወራት ብቻ ደግሞ 153 ቢሊዮን ብር በብድር መስጠቱ ተገልጿል። የግል ባንኮች አማካኝ የብድር የወለድ ጣሪያ 18 በመቶ አካባቢ ሲሆን ከሳምንታት በፊት ደግሞ አብዛኞቹ የግል ባንኮች የወለድ ጭማሪ በማድረግ ወደ 22 በመቶ አድርሰዋል። ለዚህም እንደ ምክንያትነት የተቀመጠው የባንኮቹ የሥራ ማስኬጃ ወጪ መጨመር፣ ትርፍን ማሳደግ እንዲሁም የብድር የእድገት ምጣኔ ላይ በብሔራዊ ባንክ የተጣለውን ገደብ ያመጣውን ተጽዕኖ ለማካካስ በሚል መሆኑ ተነግሯል። ደሞዝ ባለመከፈሉ ሰራተኛው ለከፍተኛ ችግር እየተጋለጠ ነው ሲሉ የፐርፐዝ ብላክ ባለአክሲዮኖች ተናገሩ። ባለአክሲዮኖች የፐርፐዝ ብላክ ኢትዮጵያ አካውንት ለሰባት ወራት ተዘግቶ መቆየቱን በልደታ ከፍተኛ ፍርድ ቤት ለደሞዝና ስራ ማስኬጃ ክርክር ሲካሄድ ቆይቶ እንደነበር ገልጸዋል። በዚህም ፐርፐዝ ብላክ ኢትዮጵያ ህብረት ባንክ ካለው ገንዘብ ውጪ በሌሎች ባንኮች ያለውን ገንዘብ እንዲያንቀሳቀስ ፍርድ ቤት ውሳኔ ቢሰጥም በአቃበ ህግ ግን ይግባኝ ውሳኔ መታገዱን የፍርድ ቤት ሰነድና ባለአክሲዮኖች አመላክተዋል። በክርክር ሂደቱም ፍርድ ቤት ህብረት ባንክ ከተቀመጠው ገንዘብ ውጪ በሌሎች ባንኮች ያለው የፐርፐዝ ብላክ ገንዘብ እንዲንቀሳቀስና ለማንቀሳቀስም አስተዳዳሪ እንዲሾም ወስኖ እንደነበር አስረድተዋል። ነገር ግን አቃቤ ሕግ ውሳኔውን በመቃወም ይግባኝ ጠይቆ የስር ፍርድ ቤቱ የሰጠውን ውሳኔ አሳግዶታል ብለዋል። በመሆኑም ድርጅቱ ለክራይ ደሞዝና ለሌሎች ወጪዎች ክፍያ ባለመፈጸሙ ሰራተኛው ከፍተኛ ችግር ላይ ወድቋል ያሉት ባለአክሲዮኖቹ ድርጅቱ የሚፈርስ ከሆነም አግባብ ባለው መንገድ መፍረስ ነበረበት፣ እጅግ ከባድ ሁኔታም ፈጥሯል ሲሉም ተናግረዋል። ይግባኝ ቅሬታ ለማሰማት የካቲት 22 2017 ዓ.ም የተያዘው ቀጠሮ ተቀይሮ የእግድ አቤቱታውን በመመርመር ዝርዝር ትዕዛዝ መስጠቱንም አክሎ ያስረዳል ሲል ትግባህ አስነብቧል። የፐርፐስ ብላክ ኢትዮጵያ ዋና ሥራ አስፈጻሚ ዶክተር ፍሳሐ ሸቱ ከሀገር መውጣታቸውና የድርጅቱ አካውንት መዘጋታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ ባለፈው ወር የጣሉት የ10 በመቶ የታሪፍ ጭማሪ ወደ 20 በመቶ ከፍ እንደሚል ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሜክሲኮ እና ካናዳ ላይ ሊጥሉ ያቀዱት የ25 በመቶ ታክስ ጭማሪ ከዛሬ ዕለት ጀምሮ ተግባራዊ እንደሚደረግ አስታውቀዋል። ፕሬዝዳንቱ ከዚህ ቀደም በተለይም ከካናዳ ሜክሲኮና ከቻይና ወደ አሜሪካ የሚገቡ ምርቶች ላይ የ25 በመቶ ታሪፍ እንደሚጥሉ ሲናገሩ ቆይተዋል። ከባለፈው ወር አንስቶም ከቻይና የሚገቡ ምርቶች ላይ የ10 በመቶ ታክስ ጭማሬ ተግባራዊ ተደርጓል። ለካናዳና ሜክስኮ ከአሜሪካ ጋር የመዋሰኛ ድንበር ደህንነትን እንዲያጠናክሩ በሚል ቅድመ ሁኔታ የታክስ ጭማሪ ተግባራዊ የሚሆንበት ቀናት አራዝመው እንደነበር ይታወሳል። በትላንትናው ዕለት ደግሞ በዋይት ሃውስ በሰጡት መግለጫ ግን ከካናዳና ሜክሲኮ የሚገቡ ምርቶች ላይ የ25 በመቶ ጭማሬ የማድረግ ሂደቱ እንደሚጀምር ተናግረዋል። ከዛም ባሻገር በቻይና የሚገቡ ምርቶች ላይ ባለፈው ወር የሚጥሉት የ10 በመቶ የታሪፍ ጭማሬ ወደ 20 በመቶ ከፍ እንደሚልም አረጋግጠዋል። መረጃዎች እንደሚጠቅሙት ከሆነ ዶናልድ ትራምፕ ወደ ስልጣን ከመጡ አንስቶ ከሀገራት የሚመጡ ምርቶች ላይ የሚያደርጉት የታሪፍ ጭማሬ የአሜሪካ ኢኮኖሚ ላይ ከፍተኛ ጫና እያስከተለ ይገኛል ተብሏል። በትላንትና ዕለት በካናዳና ሜክሲኮ ሜክሲኮ ላይ የታሪፍ ጭማሪውን በተናገሩ በሰዓታት ውስጥ የአክሲዮን ገበያ ማሽቆልቆሉን ቢቢሲ ዘግቧል። ቀጥለናል፣ ውድ ተከታታዮቻችን፣ በመጨረሻም የአብሲኒያ ባንክን የዕለቱን የውጭ ምንዛሬ ዋጋ ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 128 ብር እየተገዛ 130 ብር ከ56 ሳንቲም እየተሸጠ ነው። እንዲሁም ፓውንድ ስተርሊንግ 156 ብር ከ36 ሳንቲም እየተገዛ መሸጫው ደግሞ 159 ብር ከ48 ሳንቲም ሆኗል። ዩሮ 136 ብር ከ18 ሳንቲም እየተገዛ 138 ብር ከ91 ሳንቲም ደግሞ እየተሸጠ ነው። የተባበሩት አረብ ምሬት ድራም ደግሞ 34 ብር ከ63 ሳንቲም መግዣው ሲሆን መሸጫው ደግሞ 35 ብር ከ33 ሳንቲም ሆኗል። እንዲሁ እስዊስ ፍራንክ ደግሞ 141 ብር ከ16 ሳንቲም እየተገዛ 143 ብር ከ98 ሳንቲም መሸጫው ሆኗል። የካናዳ ዶላር ደግሞ 88 ብር እየተገዛ 89 ብር ከ85 ብር መሆኑን የአብሲኒያ ባንክ የዕለቱ የውጭ ምንዛሬ ዋጋ መረጃ አመላክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁል ጊዜ ግብዣችን ነው። መልካም ጊዜን ተመኘን። ዲዮን ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊት ህንፃ ፊት ለፊት በሚገኘው ሳይታችን በሃያ ሺ ካሬ ላይ ያረፈ በከፍተኛ ጥራትና በልዩ ዲዛይን ዘጠና በመቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችን ይዘን የቀረብን ሲሆን እርስዎ በመረጡት ጊዜ በስድስት ወር፣ በሁለት አሊያም በሶስት ዓመት ልናስረክቦት ዘጋጅተናል። እንደየ አቅሙ የሚገዛቸው ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ አፓርትመንቶች ከተጨማሪ የሰራተኛ ኤላውንድሪ ክፍል ብለው መኪና ማቆሚያና ሁለት ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጭ ሆነው ተዘጋጅተዋል። ከዚህ ባሻገር የከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ልፍቶችና ሱፐር ማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንሎ በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0960777779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋዝፒያለሴ